አንለያይም። አሁንም ቢሆን ያልቆረጠላችሁ ሰዎች ካላችሁ ይቁረጥላችሁ። እኔና ሩታ መቼም አንለያይም። እንግዲህ ገመድ በአንገቱ ሚይዝ ካለ ገመድ በአንገቱ ሚያዝ ይችላል። ከዚህ በኋላ ተጋብተንም አብረን የምንኖር ይሆናል። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። እውነትም ወይኔ በላቸው፣ እውነትም ወይኔ በላቸው። እናንተ ይሄን የመሰለ መልእክት ያስተላለፈው አብርሃም መቼ ነው? እኔና ሩታዬ መቼም ቢሆን አንለያይም። ገና ተጋብተን እንኖራለን። ያልቆረጠላችሁ ካላችሁ ይቁረጥላችሁ። ከፈለጋችሁ አንገታችሁ ላይ ገመድ አስገቡ። አቤት! አቤት! አቤት! አቤት! አቤት! ለካ እናቴ እድሜ ወደፊት ሲቆሰቁስ አይንና ጆሮ ይሸቅላል የተባለ እውነት ነው። ይኸው በኔ ያየሁት እንዱ ጆሮ ባይሸቅል ኖሮ ይሄ ነገር ሰማው ነበር እናንተ እኔ ሲሆን እድሜ የቆስቁሶ አልሰማሁትም። እንዴት ነጣነት? ይሄ ጉድ እየሰማች ይሄ ጉድ እንደው አድምጣ። እንዴት ነው ሩታ በገንዘብ ተገዝታ ነው እንጂ የአብርሃም ሚስት አይደለችም። ትዳራቸውም የውሸት ነው። ፍቅረኛዬ አብርሃም ነው የእኔ ፍቅረኛ ነው ብላ መጣች፣ ቤተሰብ ይህማ እንደው የከፋ ነው። ቤተሰብ ውድ ተመልካቾቼ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እንዲ ወሬ ጥማት እኮ እንዱ ድፍት ላይ ያደርጋል። ቲክቶክ ዞር ዞር ዞር ብዬ ስሄድ ይሄ ነገር ሰማሁ ማለት ነው። እናንተ ግን አንዳንዶቻችሁ እውነቴን ነው ዘረጦ ናቸው። እንደው ቀለም እየበዛ አንድ ሀሳብ ስጪበት ብላችሁ እንኳን መልእክት ብትልኩልኝ ምን አለበት? ይሄን የመሰለ ጮማ ወሬ ሲያመልጠኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ እወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልባ አመሰግናለሁ። አላያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጠቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። ውዶችዬ እንግዲህ ዛሬ ቪዲዮዬ እንዳያችሁት ወይም እንዳደመጣችሁት፣ እኔ ልሞትላችሁ፣ እንዲሁ ራስ ምታት እኮ ነው። አቤት አቤት አቤት አቤት! እናትዋ ራስ ምታት በሉት። እንዲሁ አብርሃም እንደዚህ ሸጋ የሆነ መልስ የመለሰው መቼ ነው? እኔና ሩታዬ አንለያይም። ሆዳችሁ ይቁረጥላችሁ። እውነቴን ነው። ያልቆረጠላችሁ ካላችሁ ይቁረጥላችሁ። ከፈለጋችሁ አንገታችሁ ላይ ገመድ አስገቡ። አብርሃም እኔ ማ ይሄ ብሰማ እውነቴ ነው። እኔ ልሞትልህ ይሄ ብሰማ እንዲ ከሶስት ሜትር ገመድ ነበረኝ እኮ ሶስት ሜትር ገመድ ትሰጣቸው ነበር። እውነቴ ነው። ግን እኔስ ችግር የለውም፣ እንደነገርኳቸው አምልጦኛል። ለምን ጆሮ ይሸቅላል፣ አንዳንዴ ይሸቅላል ጆሮ። አሬ የምን ጆሮ ብቻ ዓይኔም ራሱ እንደ እንደንትን እያሳየኝ ነው። ሁለት ሁለት ሶስት ሶስት ያሳየኛል ለአንዳንድ ጊዜ። ለምን እድሜ ሲቆሰቁስ እንዲህ ነው አሉ እድሜ እየሄደ ስለሆነ ማለት ነው። እናም ለዛ ነው ይሄ ነገር ያልሰማሁት ማለት ነው። እናንተ ለካ እንደዚህ አይነት ጮማ የሆነ መልእክት አስተላልፈዋል አብርሃም። አረ ይህን እየሰማች ነፃነት፣ እንዲ ሩታ በገንዘብ ተገዝታ ነው የመጣችው፣ ለድራማ ብላ ነው የቀማችኝ። ትዳራቸው የውሸት ነው። እኔ የአብርሃም ፍቅረኛ ነኝ። እኔን ነው ሊያገባ የሚፈልገው፣ ያለውን ሁኔታ እንዲያሰማ እንዲናገር እፈልጋለሁ ብላ እንዴት ብላ መጣች! ዱክ ጓደኛ ክፉ ነው የሚባለው እኮ ለዚህ ነው። እውነቴን ነው። ሁሉም አይደለም ደግሞ እንዳትወርዱብኝ። ሁሉም ጓደኛ ሳይሆን አንዳንድ ጓደኛ። አሁን እነዚህ ዘረጦ ኪያ ቡራ የሚባሉት ቡርር ያርጋችሁና ማለት ነው። እንዱ ይሄ አብርሃም የተናገረው ጮማ ወሬ እየሰማችሁ እንዴት ወደ ሚዲያ ገፋፍታችሁ ነጣነትን አወጣችኋል ነበር እናንተ የጓደኛ መጥፎዎች፣ እውነት ነው ነው፣ ልሞትላችሁ። እንደው እኮ አሁን ይሄ ይሄ ይሄ ሰምተው እንዲሁ ዝም ማለት አልነበረባቸውም። ኧረ ነፃነት እዬ እባክሽ፣ እንዲሁ ይቁረጥልሽ። እሱ እኮ እንደዚህ አይነት መልእክት አስተላልፈዋል። እንዲ ይሄ ሆድሽን በሆድሽን እንዲ ያስ አድርገሽ የምቅ አድርገሽ እንዲ ተቀመጪ ቢሏት ምን አለበት? እነሱ ሊሸቅሉባት ውጭ ሄጂ ግፊ፣ ወደፊት እያሉ ገፋፍት ይሆ አመጧት። ነፃነትዬ እኔ ልሞትልሽ፣ ታዲያ ይሄን አልሰማሽውም? እኔስ ግድ የለም ያው እድሜ እንደሄደም ነግሬሻለሁ። ለዛ ነው ያመለጠኝ። አንቺ እንዴት አመለጠሽ? አንቺስ እንዱ ቢያመልጥሽ፣ እውነቴን ነው እኔ ልሞትልሽ። እንዴት እነቦራ እነክዬ አልነገሩሽም? ግፊበት ወደፊት ብለው እንዱ አያይዘው እኮ ሳትና ቃጭ አድርገው እንዱ ሚዲያ ላይ አወጡሽ ማለት ነው። አቤት አቤት አቤት አቤት እንዱ አብርሃም፣ እውነቴን ነው የምልህ። ዛሬስ እንዱ አፌ ቁርጥ ይበልልህ፣ እንዲ አፌን ይቆረጥልህ ተግባር ላይ ያዋልከው እኮ እኔና ሩታዬ አንለያይም እንጆ ተጋብተንም አንድ ላይ ነው የምንኖረው፣ አልክ እኮ

እንዴት እንደሳኩኝ አትጠይቁኝ። መቼም ቢሆን መቼም ስለዚህ ጉዳይ ማውራትን አይፈልግም። ስለ ሩታ ነፃ ነፃነቷን አያወጣላትም፣ አይናገርም። እንዲህ ተናገር ይሄ መጨረሻ ነው ቢባል እራሱ ስለ ዩቲዩብ ዶላር ነው የሚያወራው። ቢሞትም ራሱ ስለዚህ ጉዳይ አያወራ ብላችኋል ማለት ነው። እኛ እንፈልጋለን እንዲ እኛ እንፈልጋለን እኛ በጣም ነው የምንፈልገው ማለት ነው። እንዲሁ ለሩታን ቀንተን ሳይሆን ለወደፊት ለሚወለደው ልጅ እያለን ማለት ነው። እንዲ እንደዚህ አይነት ነገርን አይቶ ማደግ ስለሌለበት ማለት ነው። የእናቱ ነፃነት እናቱ ከእንደዚህ አይነት ነገር እንደሌለችበት አፈቅራለሁ ብላ እንዳልመጣች ነፃነቷን እንዲነገር እንፈልጋለን ማለት ነው። አ እንፈልጋለን እነሱ ባይፈልጉም እኛ እንዲፈልጉ እናደርጋለን ማለት ነው። በፍጹም አፈቅርሃለሁ ብላ አልመጣችም ሩታ ማለት ነው። አ አፈቅርሃለሁ ብላ እንድትመጣ ያደረጓት እነሱ ናቸው። የአዲስ አበባ ልጅ ነኝ ብለሽ ነይ ያሏት እነሱ ናቸው። እውነታው ይሄ ነው ማለት ነው። ስለዚህ ይሄ ደግሞ እውነቷ፣ አብርሃም በዛን ሰዓት ለድራማ ነበረ ሶሪ ማለት አለበት ማለት ነው። አዎ ያበጠ ይፈንዳ፣ የፈለገ የምጣ ይሄ ነው ማለት ነው። እነ የዛሬ ኮመንታችሁ እውነት ናፊ ቁረጥ ይበለላችሁ እናንተም ማለት ነው እኮ ኮንዶ እንዴት እንደተደሰትኩ እንዴት እንደሳኩኝ እንዴት እንዳዝናናችሁኝ እንዶ ልነግራችሁ አልችልም ማለት ነው ሌላው ደግሞ ኮመንት እንዶ ዞር ዞር ዞር ስል እንዲሁ ዘቦ ቤት ወስዶ ድፍት አደረገኝ ማለት ነው ይቺ ሸፋፋ ማለት ነው እንዶ እሷ ቤት ገብቼ ኮመንት ሳለ አንዱ ምን ብላ ትጥፋለች የውታጀራ ዩቲበሮች እንዲሁ ውሸታም ናቸው አቤት አቤት አቤት አቤት እናቴ በህግ አምላክ እንዲሁ በህግ አምላክ ብዬሻለሁ እውነቴን ነው የምልሽ ያው እንደነገርኩሽ ነገርኩሽ ምን መሰለሽ እንዲሁ የውታጀራ ዩቲውበሮች እንዲሁ እንደ አባቶቻችን እንዲሁ አባቶቻችን እንዴት ነው ሜዳ ላይ እንትን ከብቶች ያግዱ የለ አዎ ይነዱ የለ ወጆ ማለት ነው ልክ እንደዛ ነው የሚነዱሽ ማለት ነው እውነቴን ነው እኔ ልሞትልሽ እንዲሁ የፈለግሺው አምጪው ይነዱሻል ገና ይነዱሻል። አብርሃምና ሩታ መቼም የአብርሃምና የሩታ ጥላቻ ስላለብሽ ነው እንዲ ብታጀራ ዩቲዩበሮች እኮ ውሸታሞች ናቸው ያልሽው። ማለት ገና እንደ ከብት ነው የሚነዱሽ ማለት ነው። እኔ ልሙትልሽ ገና ሚዲያው እየመሩ ነው የሚኖሩት ማለት ነው። ምንም ማድረግ አይቻልም። አብርሃምና ሩታን ብቻ አይደለም ሀይሚዬ ቅመሟ ከሸበላው ጓደኛዋ ቦራ ጋር ማለት ነው። ኤፍሬም ቀብራራው ማለት ነው። ከእያብ ጋር ማለት ነው። ማሪቆስ የሱስ አልታወቀችም፣ ማን እንደሆነች እስካሁን ድረስ ጥለውት ጥለውት ይሄዳሉ። ምስኪን ማሪቆስዬ ማለት ነው። እንዲሁ ስንቶቹ እንዲሁ ስንቶቹ እንዲሁ የቡታጀራዊቱ ወር ብለሽ በጅምላ ጨረሻቸው እኮ እናቴ። እኔንም በህግ አምላክ ብየሻለው እንዳጨምርኝ እኔ አንድ ቀን ሙሽ አተናግር እንዲሁ እንቅጭ እንቅጭ እንቅጫ ነው የምናገረው ማለት ነጭ ነጯ ማለት ነው። እኔ ከቡታጀራዎቹ የቡታጀራ ልጅ በሆነም እንዳጨምሪ በህግ አምላክ ማለት ነው። ያው የቅናት መንፈስ ነው ይሄ የሚያናገርሽ ማለት ነው። የቅናት መንፈስ ከበላይ ፍርድ ቤት ከበታች ፍርድ ቤት የተወጋ ይሁን። እውነቴን ነው እምልሽ እና የቡታጀራ ዩቱበሮች እያልሽ ሁሉንም ባጨምቂ እንዶ አብረሽ ጭምቅ ባታረጊ እንዶ ጥሩ ነው ብዬ ነው ማስበው ማለት ነው። ለማንኛውም ውዶች እዬ ወዳችኋለሁ፣ አከብራችኋለሁ። ተው ሀያ ሻ ያስገቡኝ ተው ተው ሀያ ሺ ያስገቡኝ። እውነቴን ነው የምላችሁ እስከ አረፋ ድረስ ሀያ ሺ ከገባሽ እንዲሁ ስጦታ ገዛልሻለሁ ተብዬ፣ እናም ይሄ ስጦታ እንዳታስመልጡኝ እስከ አረፋ ድረስ ሀያ ሺ አስገቡኝ። በቃ ሀያ ሺ አስገቡኝ። እኔ እኮ ሀምሳ ሺ እና መቶ ሺ አይደለም የለመንኳችሁ ሀያ ሺ ነው። ለማንኛውም ወዳችኋለሁ ባይ